ስሉ ማዋጋው መስጠት አለብኝ። ግን እንዴ ምንድነው? ዋጋው መስጠት አለበት ይ ለእሱ እሱ ይሄን ያለበትን ሁኔታ እሱ ነው የሚያውቀው። ለእሱ የሰነዘርከው ነገር ነው። እንደዚህ ኢማጅን። ትናንት ደግሞ ምን መስዬ እንደነበረ። ይቅርታ ጠያየቁ ፈልጋለሁ። ይቅርታ ጠይቀው በቃ ሰላም እንዲሰፍ እንፈልጋለሁ። በአንተ እኮ መሰንዘር አልነበረብህም ወንድሜ። ኮ ነው ደስ የሚለኝ ይመስላል አፈር ካልተጫ

በቃ ከእሱ ጋር ያለን ነገር አቁም። በቃ ተወለኔ። በቃ እኔ እምፈልገው አንቺን ነብሱ መስጠት ይችላል እሱ አይችልም አይደል? አስረጅ ትክክር ነው እንደያዝከው። አይኖ ወንድምሽ እንደሆነ እኔ ደና ነኝ። እሱ እሺ ወንድ ሆኖ እኔን ልጠብቅ ይለኛል። እና ወንድ አይደለም ምን ማለት ነው? ስትሰነዝርበት ቆሞ እንዲመታ ነው የምትፈልገው? ትንሽ ስተት የምትይኝ ማ? ቆይ እምባሽን ነው እምባሽን ነው ትንሽ ስተት ንገርኝ። ሲቆይ ቆይ እኔም ኮኒ እሱ ምን ያስለቀስኩበት አው እንዳልሽኝ ነው፣ ይቅርታ አደርግለታለሁ ወይም እንድንነጋገር ፍቃደኛ ሆናለሁ። ተሳስቶ ግን ማለት ነው። እምባሽን ካየው እመኝ ምላሱን አውጥቼ ነው የምቆርጣት። ሰላም፣ ሰላም፣ ቤተሰቦች እንዴት ናችሁ? አላችሁ እኛ በጣም ደህና ነን ማለት ይከብዳል። ያለው ነገር ብዙ ደስ የሚል ነገር አይደለም። ባለፈው የተከሰተውን ነገር ታውቃላችሁ። አትሊስት ባለፈው ሳይሆን ትላንት ነው እኔ ነገሮችን ለማስተካከል ነበር፣ ግን ነገሮች ወደ አልፈለግኩት አቅጣጫ እየሄዱ ነው። እና አባይዛዊ በአንተ በጣም ተናድጃለሁ ማለት በእኔ ሲመጡብህ ደካማ እንደሆን ካውቃለሁ፣ ቢያንስ ግን ትንሽ መታገስ ነበረብህ። በቃ ቶዬ አሁን ላይ ያለበት ነገር ጥሩ አደለም። አሁን ልክ እንዳልሆነ እኮ ነገርኩህ እኮ። በቃ በእኔ እይታም ልክ አደለም። አንተም ደግሞ ያለውን ነገር እያየህ ነው። ልክ አደለም፣ ግን ወንድሜ ነው ምን ላርገውሽ? እሱ የሆነ ነገር አለ ብለህ አንተ መሰንዘር ነበረብህ እንዴ? ምንድነው ዋጋው? መስጠት አለበት ይኸው። ለእሱ እሱ ይህን ያለበትን ሁኔታ እሱ ነው የሚያውቀው። ለእሱ የሰነዘርከው ነገር ነው እንደዚህ። ኢማጅን ትናንት ደግሞ ምን መስዬ እንደነበረ ማለት ቢያንስ እሺ እኛ መታገስ መቻል የለብንም አለብን። ግን አንቺን እኮ ነው የነካብኝ። እኔ ምን ሆንኩኝ አለሁ አይደለ? አንተ ጎዳኸኝ እኮ እሱ ላይ እሱ። ቢያንስ ሳይነካኝ ነው ያለቀስኩት። እኔ ላይ አጠገብ ስለሆንኩኝ ነው። እንደዚህ ሁኔታ ውስጥ ይሁን ፈጣሪ ነው የሚያውቅ ነው ማስገባው ወንድም እኮ ነው። አይ ኖ ማን ነው የሚበልጥብሽ? እኔ ነኝ እሱ እንዴ። ሲጀመር ወንድም እና ባል ምን አገናኘው? ይኸውልሽ፣ ለሱ ያለውን ቦታ እና ለኔ ያለውን ቦታ ይበልጣል። ይሄ አንሳል ነገር እንደዚህ እና ቆይ አይደለም አይደለም፣ ቆይ ከሱ ከኔ ምናምን አይነት ጨዋታ ውስጥ ገባ እንዴ ነው በቃ ከእሱ ጋር ያለን ነገር አቁም። በቃ ተው። ለኔ ስትቀጣ አንቺ ምን አረገኝ? ቆይ አሁን እኮ በቃ ጥፋተኛ ነኝም ነህም ብሎ እኮ ለመወቃቀስ ነው አይደል? የመጣ ነው ትናንት ብቻ የነበርኩኝ አትሊስት በቃ ሳው እንዳለኝ እንዲያውቅ ነው አብረን የመጣ ነው እንጂ የባሰ እንድትሰናዘሩ የባሰ እንድትመታው ምናምን ነው እንደዛ፣ ነው ቃል አስገብቼ የመጣሁት እሱ ማን እንግባባለን እሺ። ነገሮች እንደዚህ ሲሆኑ እየተስተካከለ ነው ሄደ ብለህ ነው የምታስበው? አይደለም እሺ አሁን እኔ ላይክ ምንድነው የምለው፣ እሱ እኮ ሊያስብ የሚችለው በቃ እሱ ትላንትና በኪኛ የመጣ ስላስለቀሰኝ ዛሬ ቦይፍሬንድ ንድ መጥቼ ላስደበድበው፣ እንደዛ ነው ፊልም ያደረገው። ሲጀመር እኔ እንደዛ ማስብ ሰውም አደለም። ግን በቃ ያለንበት ሁኔታ ጥሩ ስላልሆነ በዛ ልክ ነው። እኔ ደግሞ እንደዛ እንዲያስብ አልፈልግም። በቃ ለእኔ እኔ ለሱ ያለኝን ቦታ ልክ ነው። እስቲ እኔን አስረጅኝ፣ እስቲ በእኔ ቦታ ሆነሽ አስረጅኝ። አደለም ለአንተ ለእኔ ልክ አደለም እኮ ስለዚህ ዋጋውን መስጠት አለብኝ። የምልሽ እኮ ለዚህ ነው። ታራሰው ቢሆን እኮ ጉዳይ አይደለም። አንቺን ከናቀብኝ ለኔ ተራሰው ነው በቃ። ንቆኛ፣ አይደለም አሁን ያለበት ሁኔታ ልክ አይደለም። በቃ ቢያንስ ይሄን ነገር አንተ አንደርስታንድ ልታደርገኝ ይገባል። እሺ፣ እሱም አልተረዳኝም፣ አንተም አልተረዳኝም። እሺ፣ ኔ ማን አለኝ? ማንም ይረዳኝ። እኔ አለሁልሽም። እናንተ ካለልኝ ሳትረዳኝ ነው እንደዚህ እየሆንክ ነው በቃ ምንም ነገር አይደለም። የምፈልገው ይቅርታ እንድትጠያየቁ ፈልጋለሁ። እሱ ነው ይቅርታ እንጠይቀው። በቃ ሰላም እንዲሰፍን እንፈልጋለሁ። በአንተ ኮ መሰንዘር አልነበረብህም። እንደ ወንድሜ እኮ ነው ደስ የሚለኝ ይመስላል። እኔ ደስተኛ እንድኖር ነው የምትፈልገው። ደስታ መስጠት አይችልም። ለአንቺ ደስታ ሻለው እኔ ጋር ብቻ ነው ያን ደስታ መስጠት የምችለው እኔ ብቻ ነው። እሱ እንደዛ ሲሆንብኝ ነፍሱ መስጠት ይችላል። እሱ አይችልም አይደል? አስረጅ ምክክር ነው አይኖ ወንድምሽ እንደሆነ ፉክክር ነው። አስከ አይደለም ዛሬ ነው ማቀሱ አውቃሉ። ቅድምሽ እንደምታውቂው በቃ ተረዳኝ እንዴ። በአንቺ በኩል የመጣውን ሁሉ ነገር እቀበላለሁ። እኮማ ይሄ ሁሉ ለአንቺ ቢያርል እንደምሆነው ስለማፈቅርሽ አይደል እንዴ ለኔ ብላ ከሆነ የምትሆነው አረዳኝ በቃ ማድረግ የምፈልገው ነገር እንዳደረግ ዋጋ እኮ ማድረግ የምፈልገው ነገር እንዳደረግ እስከ ዛሬ እየፈቀድክልኝ አ ዛሬ ምን ታገኘሽ? በቃ ያቺ አንድ ቀን ስለከፋኝና ስላለቀስኩኝ በቃ ከእሱ ጋር ሰላም መሆን እፈልጋለሁ። እኔ ውስጥ የሰላም እየሰጠኝ አይደለም። ሲቀጥል እኔ ጥሩ ሁኔታ ውስጥ ያለ እየመሰለኝ አይደለም። ስለዚህ እኔ አጥፍቼም ከሆነ እሱም በቃ ቢያንስ ያለውን ነገር ማስረዳት ማወቅ አለበት። ከመሬት ተነስቶ አይደለ መቶ እንደዛ የሆነብኝ እዚህ ያለውን ነገር ማወቅ መቻል አለበት። በቃ እኔ አጥፍቼም ከሆነ ይቅርታ ጠይቃለሁ፣ ግን አንተ እንደዛ ማድረግ አልነበረብህም። እሺ፣ በቃ በአንቺ በኩል አባ ተስማማ። ከቶዬ ጋር ታርቃላችሁ? አባ መጀመሪያ እኮ እኔ ራሴ በእኔ በኩል እኮ ማስተካከል ያለብኝ ነገር አለ ግን በቃ ከኔ ጋር ያለውን ነገር ሰላም ፍጥረን ከአንተ ጋር ሰላም እንድትሆን እንፈልጋለን። ደህና ነኝ፣ በቃ ይሻለኛል። ከትናንት ቀንሷል አይደለም እኮ ይሻለኛል። እና አባ ማለት አሪፍ እኮ ልጅ ነው። እኔ እንዴት ብዬ እንደምገልጸው አላውቅም። ለኔ ብዙ ነገር ሆኖልኛል፣ ታውቃለህ። ከኔ ቤት ውስጥ ሰራ የነበረው ነገር እንደዚህ ነው። እሱማ ብዙ ነገር ነግረሽኛል እኮ ማ ታዲያ፣ እንደዛ ላይክ ይሄ የበፊት ቶዬ ቢሆን እኮ አንተ ሰንዝረህበት ራሱ እኮ የሚመልስ ልጅ እኮ አይደለም። አጥፍተህበት እኮ መጥቶ ይቅርታ የሚጠይቅ ልጅ ነው። እኔ እንደዚህ አላስለመደኝም። ለዛ ቶዬ ነው ዛሬ ከኔ ጋር ግብ ግብ የፈጠረው። በቃ አሁን ምን እንደሆነ አላውቅም። የእውነት አሁን ያለበትን ሁኔታ እኔ ምንም አላውቅም። በቃ አትሊስት ግን ልንረዳው ብላለሁ። እስከ ዛሬ ድረስ እኔን ሲረዳኝ ነው አይደል የኖረው እስከ ዛሬ ድረስ ብዙ ነገር ብዙ ዋጋ ሲከፍልልኝ ነው። ሱ ሺ ወንድ ሆኖ እኔን ልጠብቅ ይለኛል እና ወንድ አይደለም ምን ማለት ነው? ስትሰነዝርበት ቆሞ እንዲመታ ነው የምትፈልገው? እንዲ አሁን እኮ ነገርኩህ። እኔ ያለውበት ሁኔታ እኔ ነው አደለ ይህን ሱ ሐኪም ቤት እኮ ይሆን ይሆናል። አባ እኔ ምንም እንዲሆን አልፈልግም። እሱም በቃ እሱም ወንድሜ ነው። አንተን ባሌ ነ እኔ አንተ ከሱ በላይ አንተ እንድትረዳኝ ነው የምፈልገው። አውቃለሁ እኮ ልረዳኝ ስለፈለግኩኝ እኮ ነው ሁሉ እየከፈልኩኝ ያሉት አይደል እንዲ አባ እስከ ዛሬ ድረስ ምንም ነገር ስሰራ ተናግረኝ ታውቃለህ? አላውቅም። ምክንያቱም ደስተኛ ነሽ ብዬ ስለማስብ እኮ ነው። እኮ በቃ ሁሌ ደስተኛ መሆን ይቻላል? እሱን መስጠት ካልቻለ መቅረት ይችላል። አይደለም? እስከ ዛሬ ድረስ ደስተኛ አድርጎኛል። አይደለም? ሁሌ ደግሞ ደስተኛ መሆን አይቻልም። በቃ ትንሽ ነገር ትንሽ ስህተት ሰራ። ምናልባት እኮ ቁጭ ብለን ብናወራ እኮ ትንሽ ስህተት የምትይኝማ፣ ቆይ እምባሽን ነው እምባሽን ነው ትንሽ ስህተት ንገሪኝ። እሺ፣ ቆይ እኔም እኮ ሚስቱን ያስለቀስኩበታል። እሺ፣ አንተ የእኔን እምባ ስላየን አይደል? እንደዚህ ሆንከው። እሷ ደግሞ ሄዳ ምን ብላ እንደነገረችው እንግዲህ እሱ ነው የሚያውቀው፣ እንዴት ሆና እንዳወራችው። ስለዚህ አንተ እኔን እንደዛ ስላየኸኝ ነው አይደል ኢሞሽናል ያንከ። የእውነት ቶዬ እንደዚህ አይደለም። በቃ ኔ ምን ብዬ እንደምገልጽልህ አላቅም። በጣም ከብዙ ነገር ውስጥ ያወጣኝ ልጅ ነው። ምንም እኮ ሳላወራ የሚረዳኝ ልጅ እኮ ነው። በቃ ዛሬ ግን አልተረዳኝም። ወይ ተቀይሮ ሊሆን ይችላል፣ ወይ ያለበት ሁኔታ ጥሩ አይደለም ሊሆን ይችላል አላቅም። እኔ እኮ አሁን በሚያደርገው ነገር እኮ ደስተኛ ሆኜ አይደለም፣ ግን እስከ ዛሬ ድረስ ስንት ነገር ያሳለፍን ልጅ በቃ እንደ ቀልድ በአንድ ጸብ እንድንለያይ ነው የምትፈልገው? ምናልባት ችግር ውስጥ እሱ ነው ቢሆን እኔም እኮ የመጣሁት ተረዳው ነው ጸብ ፈልጌ ነው እንደ የመጣሁት ነው። ሰነዘርክበት እኮ እንደዛ ሲያወሩ የምልበለው ካዳማ ደረሰኝ እኮ እሺ እንዳጀማምሩ መዋጋውን ብሰጠው እኮ አሪፍ ነበረ። ይሄ ሁሉ ማውሩተን ይሄ ተነጋግረን እንደገና ወደ ጻፍ እያስረዳው ወደ ምንሽው በቃ ካልከኝ ፍቃደኛ ሆነ ከእሱ ጋር እንዳገናኛቸው እፈልጋለሁ። መጀመሪያ ግን አንደኛ ላይክ እሱ ጋር እንደሄድ ምናምን አትከልክለኝ። የምፈልገውን ነገር በፊት እንደማደርገው እንዳደርገው ነው። እርሷን እንደምታወሪለት ቶዬ ነው። የእውነት እኔን ካመንከኝ፣ አሁንም እኔን እንድታምነኝ ነው የምፈልገው። ከእንባ በላይ ምን ማስረጃ አለ? እኔ ከፍቶኝ ነው በቃ፣ ስለምወደው ስለማከብረው ወንድሜ ስለሆነ ከፋኝ። በዛ ልክ አልጠበኩም። ሌላ ጊዜ ከሁሉም ነገር እኔን የሚያስቀድመኝ ልጅ ነው። ያ የምታወሪለት ቶዬ ግን እራሱ ነው ሰርሷል አፈር ካልተጫነ ቃሌን አላጥፍውም ከአንተው ጋር ኗ ሁናው እንደዚህ የሆነው እኔ አሁን አላቅም ያለበትን ሁኔታ በቃ አስር ጊዜ አትጠይቀኝ በቃ ፍቀድልኝ እንድትፈቅድልኝ ነው የምፈልገው እኔ በፈለግኩ ሰዓት እሱም ማግኘት እፈልጋለሁ በቃ እንደ በፊቱ መሆን ፈልጋለሁ። ስራዎችን መስራት ፈልጋለሁ። ከሱ ጋር ደስተኛ ትሆኛለሽ፣ ከሱ ጋር ብትሆኚ። እኔ ለማስተካከል አግዘኝ ነው ያለኝን ያለኝ ነገር ለሱ በቃ አንተ በአካል ከዚህ ፍታ ቆለ ይታውቂው በቃ አንተ ቀን ነው ተገናኛችሁት። ያቀኝም አሪፍ ነበር። አሁን ምንድን ነው የምትለኝ? እኔ ደስታሽን ብቻ ነው የምፈልገው። ከአንቺ እኮ በቃ ደስተኛ እንደውም የምትፈልግ ከሆነ እንደፈለኩ እንደውም ፍቀድልኝ፣ ሲቀጥል ከሱ ጋር ሰላም ፍጠርልኝ? በቃ ልክ የሱ ስም ሲነሳ እንደሆነ ነገር አርግ። በፊት የነበረ ክብር እንዲመለስ ፈልጋለሁ። በቃ ቶዬ እንደዚህ አይደለም፣ እኔ ንመነኝ። ያየውን አይደለም፣ እኔ ንመነኝ። ምናልባት ወደፊት ታየው ይሆናል። አዩት እኮ በአንድ ቀን በአንድ ቀን ነው ጃጅ የምታደርገው እሱ እንዴ? እስከዛሬ ድረስ የከፈለ ዋጋ ገደል መግባት አለበት። እኔ አሃ ለምናም ብዬ ነው ማስረዳት ያለብኝ። በቃ ብዙ አውርተናል እኮ ስለሱ እንደ ለእኔ ሲል እኮ ከፍቅረኛው ጋር ተጣላ ልጅ ነው እኮ ከዚህ በፊት እኔ እኮ ከምትነግሪኝ አንፃር ወንድምሽ ባይሆን የምቀና ሰው ነው ወንድም ነው ስላልሽኝ እኮ ነው ምንድን ነው ከአንድ እናት አባት መወለድ አለብን ወንድሜ ለመባል እንደዛ መባል አለበት ነው እኔ ንገረኝ እሱም አይደለም ከወንድም በላይ አይደለም ወንድሞቼ ከሚያደርጉልኝ ነገር በላይ አይደለም ቤት በገባሁ ቁጥር ሁሉ ሁሉ ነገር መቼ የማውቀውን ነው። አታፈቅረኝ የመቻልኩኝ አውቃለሁ እኮ እንደምታፈቅረኝ። የምታፈቅረኝ ከሆነ ግን እመለንሽ በለኝ። በቃ እኔም አንተ ስትነካ አይጎዳኝም፣ ቶፋ አይጎዳኝም። እማ እኔ አንድ ነገር ብቻ መታገስ አልችልም፣ አንቺን እምባ ማየት በዚህ ምድር ላይ ማየት አልችልም። የምሬ ሁሉም የራሱ ቀይ መስመር አለው ታውቂያለሽ። አ እሺ እንዳልሽኝ ይቅርታ አደርግለታለሁ ወይም እንነጋገር ፍቃደኛ ሆናለሁ። ተሳስቶ ግን ማለት ነው። እምባሽን ካየው እመኝ፣ ምላሱን አውጥቼ ነው የምቆርጥለት። ይህን አደርገዋለሁ። በቃ እንደገና መልሰን ወደኋላ አባ እየተመለስኩ አይደለም የነገር ጊዜ በቃ አሁን ነገሮች እሺ አልከኝ፣ ተስማማን አይደለ? እንደገና ወደ ፀብ ምንድነው? በቃ የሰው ልጅ አብሮ ሲሰራ እኮ ይኖራል አይደል? ባሽን ማየት አልፈልግም። እሱ ደግሞ እየሰጠች ያለውን ባሽን ነው። በቃ በቃ የመጨረሻው እንባ ነው። ከዚህ ድጋሚ ካየው በደንብ አስረግጬ ነው የምነግረው። ስለዚህ ልትታረቅ አይደለም ማመት ሄዳ ብዬ ላንቺ በየኮሽ አልኩ። ድጋሚ ግን እንደዚህ አይነት ነገር ስህተት ከሰራ በቃ ሰው ነን አይደለም? እንሰራለን፣ እንጣላለን፣ እንታረቃለን። ወንድምናት ደግሞ ይጣላል። በቃ እኔና እሱ ከዚህ በፊት ተጣልተን አናቅም። በህይወቴ እኔ ከቶፋ ጋር ተጣልቼ አላቅም። ለዛ ነው የከፋኝ። ለዛ ነው ነገሮችን በቃ አሁንም አሁንም እሱን ላገኘ እያልኩ ማስቸግርህ። ለዛ ነው አላቅም። እኔ ዘመኔን ሙሉ አንድ ያለኝ ወንድምም ጓደኛም ብዙ ነገር የሱ ብቻ ነው። ማጣት አልፈልግም። እሱን አላቅም። እሱ ምናልባት በዚህ ሰዓት እኔ ህይወቱ ላይ ልምጣም ልሂድም ጉዳዩ ሊሆን ይችላል። እኔ ግን እሱን ማጣት አልፈልግም። እኔም እኮ ይኸውልሽ፣ እሺ አልኩሽ እኮ ይቅርታ አደርግለታለሁ አልኩሽ እኮ እኮ ታዲያ ግን ድጋሚ ምናምን የምትለው አንቺ ምላሱን የገረመሽ አይደል? ብትን ትኑን ነው የማወጣው። እመኚ፣ በቃ ጨረስክ። በቃ አልገባሽም፣ አንቺ እኔ ውስጥ ያለው ስሜት ላንች አልገባሽም። እንዲ ነው የማይገባኝ። በቃ ለዛ ነው እንደዚህ የምትሆኝው። እንደማ አባ አትረዳኝም ነው? አታቀኝም ነው ወይስ ምንድነው? ምንድነው? ቆይ ንገረኝ፣ አታቀኝም ነው? ተሞላልኝ በቃ እኔ የምፈልገው እሱ ነው አይደለ? እሱን ማግኘት የሚያስደስተኝ ከሆነ ፈቃድልኝ። በቃ ሰላም ምንድን ነው እንፈልጋለሁ። አሁን እኮ ከእሱ ጋር የእኔ ሰላም አለመሆን የአንተ ሰላም አለመሆን ቤታችን ሁላ ያው ሰላም አይደለንም እኛ እንደ የሆነ ነገር ሆኜ ቢሆንስ? ቆይ ይህን ችግር ነው እየፈጠርኩት? ይህ እኮ ቀላል ነገር ነው አባ። የባሰ ነገር መጥቶ ሞቼ ቢሆንስ? ያኔ ማሳየው ነበር ያኔ ወይሱ ወይኔ ይሄን እኖራለሁ እዚህ ለዚህ ምድር ጭራሽ ከማጣት ምናምን ነገር ላስብ ነው እንዴ እንባሽና መጣ ብዬ እኮ ነው እንደዚህ አባ መሀል ስለነበረሽ ነው እንጂ እኮ በቃ እሱ ሰንዝሮብሃል አልሰነዘረብም እኔ ትናንትና ኪያ እንደዛ ስትናገረኝ ሰንዝሬባት ነው ሁሉ ነገር የመጣው ቢያንስ ከእኔ አልተማረም ገልቱ ነው ታውቂያለሽ ምንም አይገባውም ነው አሁን ትኩሩ ቆይነታለሽ አለ። ትላንት እንደዚህ ሴት መዋል አስገብታችሁ የሁለታችሁ ማባል ነገር ስትባባሉ ነበር። መኖርሽ ነው የበጀው፣ መኖርሽ ነው የበጀው። አባ እረፍ በቃ። እኔ አንተን እንዲነኩብኝ አልፈልግም። አይደለም እሱንም እንዲነኩብኝ አልፈልግም። በቃ ወንድሜ ነው። ታረዳኝ እንዴ? ምን አርጊ ነው የምትለኝ? በቃ ተስማማና አባ እንደጫንዋቃ ቤተሰቦቻችን ትንሽ ደስ የሚል ነገር ያለ ይመስላል። እና በቃ ከቶዬ ጋር የለውን ነገር ሰላም መፍጠር ነው የምፈልገው። እኔ ቶዬን ማጣት የምፈልግ ሰው አደለም። ምናልባት አስከፍቼውም ሊሆን ይችላል። በዛም ልክ ደግሞ እሱ አስከፍቶኛል። ምናልባት ነገሮች ጊዜ የሚፈታቸው ሊሆን ይችላሉ። ነገር ግን በቃ ያለውን ነገር ሰላም መፍጠር ነው የምፈልገው። አባ አንተም ስለተስማማ ደግሞ ደስ ብሎኛል። ተስማምቻለሁ። ግን አሁንም ቢሆን የሚያስነባሽ ከሆነና ሌላ ሐዘን የሚሰጥሽ ከሆነ ደግሞ እኮ እንደ ወንድ በዚህ ፊት እንደገና እንደገና ብቻ ድጋሚ ሐዘን ከሰጠሽ ግን ይቅርታ ምናምን ታዩና ኃይለኛ ጦርነቱ ነው የምንገባው። እንደው እንደገና ወደ ኋላ አባት፣ እንደገና ወደ ኋላ ቤተሰቦች፣ በቃ በተቻለኝ መጠን ሰላም ለመፍጠር ነው የምፈልገው እና እንደምታግዙኝ ተስፋ አደርጋለሁ። ሰላም ቆዩልኝ።